ሰላም ሰላም ወድነ የተከበራችሁ የሳም ቤቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። እንደምንስከ እናንተም ሰላም እንደሆናችሁ አምናለሁ። ይላችሁበት ያረንታችሁ ሰላማችሁ በዚህ ፍት ይበልልኝ እያልን እንግዲህ ዛሬም በተወጣጨው በፅናት ድራማ ክፍል አርስቲ ወደ እናንተ ተከስተናል። የባለፈውን ክፍል እንዴት እንዳየ ነው የኪራም አባት ሳይታሰቡ፣ የጽናትም አባት ሳይታሰቡ መተው ሁለታቸው ተገናኝተዋል። ኪራና ጽናትም በጣም ተጨንቀው ተደነባብረው ግራ ተገብተው ነበር ያየናቸው። እስኪ ዛሬ ውስ ምንድን ነው የሚለውን አብረን የምን ይሆናል። እንግዲህ ዛሬው እንዳየነ ከሆነ ይህ የጽናት አባት በር ላይ ቁጭ ብለው እንደው ለእኔ ከዚህ በመምጣቴ ልጅን አሳቀኳተኝ። አሁን ምህር ነበረብኝ። ደግሞ እውነቱን ብትነግረኝ የአእምሮ ረፍት ይሆንልኝ ነበር እያለ እንግዲህ ጽናት ትመጣለች። ጽናት ስትመጣ

ወይም ተነስ ግባና ብለን እንብላ ሽሮ ልስራና ትለዋለች። አረ ለኪራም አባት አብረ ይሰድላቸው ይላታል። እሰራለው ችግር የለም ስትል ልጄ በኑሮ ውድነት ሁለት አይሆንም ይሆንም፣ በይ ከእነሱ ላይ ቀንስሽ ትሰጭኛለሽ ይላታል። ከዛ እንደዛ እያላት እሷም እሺ ብላ ወደ ቤት ትገባለች። እንግዲህ አባትየውም አደራህን አንዲት ልጅ አናተኝ እንደ ዓይኔ ብሌን የምሳሳላት ምንም እንዳታረግብኝ፣ እኔን እንደፈለክ አድርገኝ እያሉ እንግዲህ ከእግዚአብሔር ጋር ቻቸውን ሲያወሩ ነበረ። ከዛ እንግዲህ በሌላ በኩል እንዳየነው ጽናት ቀጥታ ወደ ኩሽናታ በጣም በጭንቀት ተወጣ ተቆማሳለ ምሩ ትመጣላችሁ። ምሩ ትመጣና ጽናት ትላታለች። አሰማቻትም። ጽናት ብላ ደግሞ ስትጠራት፣ አቤት እምሩ ደህና ነሽ ትላታለች። እንዴ ምን ነው ፊትሽ ትክክል አይደለም ትላታለች። አይ ፀሐዩ ነው ምስል፣ ደህና ነኝ ትላታለች። አያጠብቅኝ ትላታለች። እምሩ እኔ የአባቴ ነገር በጣም እያሳሰበኝ ነው። አባቴ በጣም ተሳቋል። አባቴ በጣም ተጨንቋል ትላታለች። ምን ነው ተጨነቁ? ንንተባት ደግሞ ተሎ ነው የሚሳቀቁ ትላታለች። እምሩ ምን ያርግ ብለሽ ነው? በቤቱ የለመደ ሰውዬ አዚ መጥቶ ተጨምሮ ከብዳል እኮ ትረታለች። አሁን ምን አባት ላደርግ ብር እንዳሰጠው ቤት አመጣሽ ይለኛል። እምሩ ባንቺ ስም አድርግና ስጭልኝ እባክሽን ትላለች። አይ እንደዛም አይሆንም፣ በኪራ በኩል እንስጠው። አረ በኪራ በኩልማ በፍጹም አይሆንም፣ እንደውም ለተው በዛብኝ እያለ ነው ትላለች። ከዛ በኋላ እንትን ያለችው ሳለ በቃሽ፣ ለማንኛውም አሁን አንቺ ሂጂና አባሽን አውሪያቸው እኔ ምግብ እሰራለሁ ትላለች። ኧረ ሁልጊዜ ማን እንዴት ላልፋሽ? እባክሽን አይሆንም እኔ እሰራለሁ ትላለች። ጽናት በፍጹም ሂጂና አንቺ አውሪያቸው ትላታለች። እሺ አመሰግናለሁ ብላ እንቅፋለች። ስታረጋት ጽናት እንደሷ አትበይም እኔ የራቅሽ ነው የምትመስይኝ ትላታለች። ከዛ ጽናትም እንግዲህ ቀጥታ ወደ አባቷ ነው ሄደች። እንግዲህ እምሩን ብቻዋን ቁማ ጽናት እንደመቸ ነው ይሆን ያለ ጭንቀት ያለ ሀሳብ የምትኖሪ፣ በቃ ዝም ብለሽ ለሀገር ነው የምታስቢ? እያለች ብቻዋን ስታወራ ነበረ። ከዛ በሌላ በኩል ደግሞ እንግዲህ የኪራ አባት ሳሎን ላይ ቁሞ ወደ መጋረጃው ለበስ ብሎ እንግዲህ ከሚስቱ ጋር ደውሎ ነው እንዴት ናት እናትሽ? የተሻላቸው ወይ? እያለ እየጠየቃት ነበረ ከዛ እንግዲህ እናቱም እንዳለችው ኪራ ነው ሊያገባ ነው፣ ልቁንስ ደግመን እኔ እናንቺ እንጋባ እያለ ሚስቱ ጋር እየተቀላለደ በይ ምረት ያምጣላቸው ቻው እያለ እንግዲህ ስልኩን ዘግቶ ወደ ሳሎን ይመጣል። ወደ ሳሎን ሲመጣ አጋጣሚ እንግዲህ ኪራም ይመጣል። እንግዲህ ወደ ሳሎን ከመጣ በኋላ ኪራም ይመጣል። አባትየውም እናት ጋር ሰው አራቆይቼ ይለዋል። አይ በኋላ ቀስ ብዬ ደውልልሃለሁ፣ ይላል ኪራ። አይ እሷ ትደውልልሃለች ይለዋል። ፈልገኝ ነው ይላል። አይ እንግዲህ ምሽት ሳትፈልግልህ አትቀርም ሳታጭልህ ይለዋል። ኪራ ድንግት ልና ምን ምሽት ከከተማ ቆይታ የመጣች የጉረቤት ልጅ ነበረች ይላል። ኪራን ብድግ ያደርግና እንዴ እናቴ ፍቅር በደላላ ሆነችብኝ እያለ ጭራሽ በሀገር ደረጃ ታስፈልግልኛለች እያለ እንግዲህ አባቱ ንጋ እያወራ ሳለ እንግዲህ አባትየውም እርግ አደረገና፣ ኪራ እናትህ ኮ በጣም ስለምትወድህ ስለምታስብልህ ነው ይለዋል። ስለእናትህ ብዙ የማታውቀው ነገር አለ ይለዋል። ምን ብሎ ኪራ ድንግድ ለ ምንድን ማላቀው ስለማየ ሲል እሱን በኋላ ዝግ ብለን እንነግረሃለን። እናትህ ለአንተ ያላት ፍቅር በጣም ትልቅ ነው፣ ስለምትወድህ ስለምሳሳልህ ነው ይለዋል። እኔም እኮ እናቴን በጣም ነው የምወዳት፣ እናት እኮ ናት፣ እንደውም መተኪያ የሌላት ይለዋል። እንደዛ ከሆነ እስካላት ጊዜ ድረስ ተግብረህ አስደስታት፣ አሳያት ይለዋል። ምን ማለት እስካላት ድረስ ማለት አልገባኝም ሲለው አይ እንግዲህ እኔና እናትህ አንድ እግራችን ወደ ጉድጓድ እየገባ ነው ይለዋል። እንግዲህ ኪራም አባዬ፣ ጊዜ ስላልደረሰ ነው እንጂ እኔም እኮ የእኔም ምላስ ሴት አለችኝ ይለዋል። አረ አንተ ልጅ አንተም እንደኔ ልሸፍት ነው ይለዋል። አረ አባዬ ገና እኮ ነኝ እያለ እንግዲህ ለአባቱ እየመለሰለት ነበር። አባትየውም እንግዲህ ተናገር ያለው ለእናትህ ደስታ ስትል ኑር፣ ጊዜ ወርቅ ነው ብሎ ትቶት ተነስቶ ይሄዳል። ኪራም እንግዲህ አባትዩ ተነስቶ ከሄደ በኋላ እንዴ አባ ምን ነከው? እንደዚህ እኮ ብሎ ተናግሮኝ አያውቅም እያለ ብቻውን እያወራ ሳለ ከዛ በሌላ በኩል እንግዲህ ተነስቶ እሱም ወደ መኝታ ክላሱ ሄዶ ብቻውን እየተከሰሳለ ኪራ ትመጣለች። የእኔ ድንቡሽሽ መጣሽ እያለ እንግዲህ ጽናትም ትመጣና ኪራ አባት ጋር ተጣልተ ነበር እንዴ ትለዋለች። ኧረ አልተጣላ አ ቅድም ሳሎ ዴ ድምፅ ሰምቻለች ትለዋለች። እንዴ አንቺ ደግሞ ይህን ትልቅ ነገር አድርግሽው ነው። ልቀስ ናፍቀሽኛል ብሎ ክፍል ያደጋ ሲል አይተው መራረቁ ይሻለናል ትላለች እንግዲህ፣ ግራም አልገባኝም። መቼ ተቀራርበን ነው ለመራራቅ የደረስ ነው? ፅናት ቆይ ቅድም አባዬ አግባ ስላለኝ ደብሮሽ ነው ይላታል። እንግዲህ ፅናትም እነሱ የሚፈልጉ ያንተን ወግ ማድረግ ነው ትለዋለች። እናንቺን አግብቼ ወግ ማድረጋቸውን ማሳየት አልችልም ይላታል። አይ አይመስለኝም ትለዋለች። እንዴ ፅናት የተፈጠረ ችግር አለ እንዴ? እያለ እንግዲህ ኪራም እየጠየቃት እያወሩ ሳለ አባትዮ ሳያስቡት ዘሎ ይገባባቸዋለኝ። እንግዲህ ፅናት ደንግጣ እንዴት ሾልካ እንደሄደች አይታወቅም። ኪራም ውህ አባዬ ፈልገህ ነው እንዴ እያለ እንግዲህ፣ በሌላ በኩል ደግሞ የኪራ አባት ሳሉላ ሆኖ ኬብሩም ስልክ ደውልለትና ክብሩም ኬብሩም እንዴት ነው ነ ሆይ ሀርኩ እንኳን አይባልም በሰላም ሀገሩ ተቀበለ ሆይ እያለ እያወረው ሳለ እንግዲህ የኪራ አባት ብድግ ያደረግ እና እንዲሁ ኪራ እንኳ ሳይነግረኝ ይለዋል። እንግዲህ ክብሩም ከኪራ ጋርማ ተጣልተናለኝ ይለዋል። መቼ ያማንጋ ከኪራ ጋር ምናምን እያሉ እያወሩ ጽናትናት እቺ ጽናትናት እንድምታረቅ ምናምን እያለው እንግዲህ እንደተጣሉ እየነገረው ሳለ ከዛ የኪራ አባትም እንግዲህ ስልኩን መሀል ላይ ይዘካና በቃ መልሽ ደውላለሁ ብሎ ክብሩም ኪራኪራ ብሎ ሲጠራ ጽናት ትመጣለች። እንግዲህ ጽናትን ልምጥ አድርጎ አንቺን ማን ጠራሽ፣ ኪራን የፈለግኩ ብሎ ይሰዳታል። እንግዲህ ኪራም ከመጣ በኋላ እና ቁጭ በል ሲለው፣ ምነው አባ ችግር አለ እንዴ ይለዋል። ከዚህ ቤት ምንድን ነው እየተፈጠረ ያለ? በአንተና በክብሩ መካከል ምንድን ነው የተፈጠረ ይለዋል። አይ ምንም የተፈጠረ ነገር የለም፣ እንግዲህ ሁለታችንም ጎረምሷ ስለሆነ ነው። እንግዲህ ኪራም አባትየውም፣ ኪራ እኔ አባትህ ነኝ፣ ምንም እንዳትዋሸኝ እውነቱን ንገረኝ ይለዋል። አዎ እንግዲህ የተጣላነ በጽናት ነው ይለዋል። ለምን ይለዋለኝ? ለምን ተጣላችሁ? እንዴት የምወደውን ልጄን አስከፍተህ ተሰዱብኛለሁ ይለዋል። ጽናት ምንም አላጠፋችም። እንግዲህ ጽናት ኪራ አባትም አባቷን እያዝንላት ከወንድማማቾች መሀል ምን ያገባል ምን ያገባታል እያለ እንግዲህ ተገለምጦ ጥሏት ይወጣል። ግን እዚህ ላይ አባትየው ሲናገር ትንሽ የማይባል ነገር ነው ያለው። የኔ እናት ጽናት አዘነች። ኪራም እንግዲህ ቁጭ ብሎ ሳሎን ላይ አይ ጽናት መከራሽ ያ ካይሲ አባቴን ምን ብሎት ይሆን እያለ ብቻውን እየተከሰ ነበር። እንግዲህ የኪራ አባት ኩሽና ሄድና ጽናት የቆመችበት አንቺ ምን አግብቶች ነው በሁለቶች በሁለት ወንድማማቾች ማግዶዴሽ የምታጣልያቸው ይላታል። መስያ ብሽ ምንም እምታውቂ አይመስልም። አትመሲም ምና- አጎቶች ነው ይላታለኝ። ከዛ እሷም ይቅርታ ተላለች። ከዛ አባትሽን ይዘን ይልሻለኝ። ምን ፈልገሽ ነው ብያለ፣ እንግዲህ እያገላመጣት ነበር ብሎ አትቷት ይሄዳል። እንግዲህ ጽናትም ወይ ፈጣሪ ወይ ምነው ነገሮቹ ሁሉ እኔ ላይ ይገኑብኛል፣ እያለች ብቻዋን እያዘነች ነበር። እንግዲህ በሌላ በኩል የጽናት አባት ከጽናት ክላስ ቁጭ ብለው ኪራ እና ፈልገውት ኪራን ይሄድና ምናባባ ይለዋልና ቁጭ በል ይለዋለኝ። ከዛ ቁጭ ካለ በኋላ ኪራ ልጄ፣ እንግዲህ እኔም ልጄም ለቤተሰቦቻቸው ለቤተሰቦች ጫና ፈጥረንባቸዋልና እንግዲህ ያመጣሁት ጤፍ ሌባ ሰረቀኝ እና የምሄድበት ብር እንድሰጠኝ ፈልጌ ነው ይለዋል። ከዛ ኪራም አረ አባ እንደዚህማ አይበሉ መወለድ እኮ ቋንቋ ነው ምንም ችግር የለም ይላቸዋል። እንግዲህ አባዬ አባይም አረ ልጅ የተሳቀቀች ልጅ ተንከላታች እያሉ የእንትን ይላሉ። እያወሩ ሳሉ እንግዲህ ኪራም ብድግ አድርጎ አባዬ ግን በሌላ ነገር ያስቀየምነት ነገር አለ ይላሉ። ምንም ነገር የለም በቃ እኔም እኮ ልጆት ነኝ። ምን በቃ ምንም ነገር እንዲጨነቁ አልፈልጉም። አሁን ይልቅ ይነሱና እራት እንብላ ይለዋል። አይ እራትም አሁን ቅርብ ጊዜ ነው የበለው አላሰኘኝም ሲለው፣ አረ በፍጹም የተገኘውን አብረን እንቅመስ። ለሳቸው ተብሎ አልተሰራ ይልና እንግዲህ ኪራ እግዚአብሔር ይስጠው ወደ ሳሎን ይዟቸው ወዳል። ግን ው የአባትየው ግን አንሴት ይበላሉ። ከዚ ላይ ማለት አነጋገራቸው እንግዲህ አባትየውም እድሌ ሆኖ የጽናትና እናፍራት ሞት ቢኖሩ ጽናትም እኔም ማንን ከላታም ነበር ልጅም በሰው ሀገር አትንከላታም ነበር እያሉ ሲላቸው ምንም ችግር የለም ፅናትን ልክ እንዳንተ ባትሆን እኔ በቻልኩት መጠን እንከባከባታለሁ ይለዋል ኪራ። እንግዲህ አባትየውም እገሄድስት ል ብሎ አድርጓ ራት ሊበሉ ወደ ሳሎን ሄደዋል። እንግዲህ የኪራ አባትም የፅናት አባትም ኪራም ቲኬት እንድትቆርጥልኝ ብሎት ነበረ። እንግዲህ ኪራም ቲኬት እንቆርጦላቸው ፅናት አባት ወደ ሀገር ሄደዋል። በሌላ በኩል ደግሞ የኪራ አባት ሳሎ ላይ ቁጭ ብሎ ፅናት እንግዲህ ሳሎ ልታጸዳ ስትል ቁጭ ብሎ ታገኘዋለች። ድንግጥ ብላ ሰላም አደሩ ጋሽ ትለዋለች። እግዚአብሔር ይመስገን፣ ነይ ቁጭ በይ እስቲ ይላታል። እዛ ቁጭ ስትል ማታ መጥቼ የተናገርኩሽን ይቅርታ ይላታል። አረት ችግር የለም ትለዋለች። እንግዲህ ቁጭ በይና ማማክርሽ ነገር አለኝ። ከልብሽ ሁነሽ እንድታዳምጭኝ እፈልጋለሁ። ለማንም ተናግሬው የማናቀውን ሚስጥር ለአንቺ ልንነግርሽ ነው። ዛሬ ቆራጥነትሽ ይታወቃል። ምክንያቱም ከኪራ ጋር ያለሽን ቅርበት ስለማውቅ ነው። እና አስቴርዬ የካንሰር ታማሚ ናት እያለ እንግዲህ ለጽናት ይነግራት። ጽናትም በመደንገጥ አማትባ ለኪራ ያልነገር ነው መንፈሱ ይጎዳል በማለት ነው እያለ እንግዲህ ለጽናት ሲያማክራት እና አንድ እናቲቱ ስትታመም እንኳን ከኪራ በፊት አመመኝ ማለት አትችልም። እና አግባ አግባ የምትለው እሷ ሳትሞት ወገ ማድረጉን ለማየት ብላ ነው። እና አባክሽን ኪራ እንዲያገባ ተባበሪው ይላታል። በምን መተባበር ይችላለሁ ትላለች። አንዲት ልጅ አለች ትመጣለች። አሱ ጋ አሷ ጋር ፍቅር እንዲጀምሩ ማድረግ ትችያለሽ ይላታል ጋሸ ይህን ነገር በፍጹም ማድረግ አልችልም ብላለች ፅናት ትችያለ ትችያለሽ ክብሮም እንደነገረኝ ከሆነ ከኪራ ጋር በጣም ትቀራረባላችሁ ሲቀጥል ሴት ሴትነሽ እና እንዲያገባ እርጅኝ እያለ እንግዲህ እያማከራት ነበር እኔን ማድረግ በፍጹም አልችልም እኔና ኪራ ብላ አልጨረሰችውም አባትየው ብድግ አደረገ እና አቃለው በብዙ ጊዜ እንደምትጣሉ ገንዘብ የሚያስፈልግ እንደው ገንዘብ እሰጥሻለሁ ይላታል ኧረ እኔ በፍጹም ገንዘብ አልፈልግም ቆይ ግን ኪራ ልጅቷን በይወዳት ስትላለች ይወዳታል በጣም ጸባይተኛ ልጅ ናት ደግሞ ቤተሰባችን ትመጥናለች እያለ እንግዲህ በደንብ አስቢበት ያቺ ሳቅ የሳቃች ምንጭ የሆነችው ሚስቴ ልትሞትብት ነው ብሎ እንግዲህ ትቷት ይሄዳል። ጽናትም ሳሮሌ ቁጭ ብላ ምን ነው ግን ይህ ሁሉ መከራ ከኔ ላይ የበዛ እያለች ጽናትም እንግዲህ ምን አይነት አጣብቂኝ ውስጥ ነው የገባው እያለች እያለቀሰች ምን ነው ደስታ ሳይተ የምትነፍገኝ እያለች ብቻዋን እያወራኝ ነበረ እንግዲህ በሌላ በኩል ምዳ ክላሷ ቁጭ ብላ ቆይ እኔ የምለው ግን እንዴት ነው የማፈቅደውን ሴት ለሌላ ሴት የምድረው እያለች ይህንን ማድረግ አልችልም በቃ ይህንን ለጋሼ መናገር አለብኝ ደግሞስ የልጇን ደስታ ፈልጋ የራሷን መሟጥ ያደረገችው እናትስ ደግሞ ምን ልትሆን ነው እያለች እንግዲህ ጽናትም በጣም ግራ ተጋብቷታል እንግዲህ ምሩ ትመጣና ጽናት ምን ነው ሰሞኑን ብቻሽን አበዛሽ? ትላታለች። ብቻሽን መቀመጥ አበዛሽ? ትላታለች። አረ ምንም ያነ ነገር አሳስቦኝ፣ ትላታለች። ማንድ ምንድን ነው እኔ ማላውቀው የተፈጠረ ችግር አለ እንዴ? ትላታለች። አረ ምንም የለም ስለ አባቴ። ምነው አባትሽ አልደወሉም እንዴ? እያለች እንግዲህ እያወራቻት በበቀለ ስልክ ደውሎ ነበረ እያለች እንግዲህ ምሩም አቶ አሽኝ ጽናት ይህ ሁለት ቀን አባትሽ ከሄደ በኋላ ትክክል አደለሽም ትላታለች። አይና ፍቀቱ ነው ትላለች። እንደዛ ከሆነ እሽ ጥሩ ግን ለምን የምመጣው ነገር አጎንሽ ነኝ አለው እያለች እንግዲህ ጽናትን እያዝናናቻት ነው። እንግዲህ ምሩም እዚህ ምን ሆናት ይሆን በህይወቷ ላይ በጣም ተስፋ ቆርጣለች። እንደው በቃ አሰባልበባት ደሬ ያሏት የተባለች ልጅ እያለች ብቻን እንግዲህ በሌላ በኩልም ኪራና እናሁም ብቻ እንቁጭ ብለው ኪራ ምን አርጃት ነው የበደልኳት ነገር ካለ በግልጽ በነገረችኝ እና በካስኳት እያለ ሳለ፣ እንግዲህ ኪሩም እናሁም እንደ አንተ ምን ሆነ ነው የአባቷ ነገር አሳስቧት ይሆናል። ተሎ ለመወሰን አትቸኩል። አውቃለሁ ነገሮች ሁሉ ግራ እያጋቡ ነው እያለ እናሁም ምን እያረጋጋ ነው። እኔ በጣም ግራ ተጋባኝ በዚህ አባቴ ቁጣ በዚህ መም እያለ ደግሞ አባቴ ምኑን ነው የሚቆጠው? ይለዋል የኔና የክብሩን ሰምቶ መሰለኝ እያለ እንግዲህ በሌላ በኩል የኪራ አባት ሳላላ ቁጭ ብሎ ጽናቱ ውሃ ይዛለት ትሄድና ውሃውን ስሰጠው ጽናት ይላታል። አቤት ትላለች። አሰብሽበት? አዎ አስብበታለሁ። ግን እኔ ምለው ኪራ ምናልባት የማይወዳትን ሴት ከሚያገባ የሚወዳትን ሴት ቢያገባ ይሻላል የሚለው ትለዋለች አይ፣ እኔ እኮ ሁለታቸውን እንዲቀራረቡ አርጊ ነው ያልኩሽ፣ እያለ ይጠይቃታል። እና አይ ኪራ የሚወዳት ሴት እንዳለች በውስጡ መጠየቁ አይከፋም ብዬ ነው ትለዋለች። እንደዛ እያለ እያወራችሁ ሳለ ግን ልጅቷን በደንብ ያውቋታል? እያለች ትጠይቀዋለች። አዎ፣ እንዴት አይነት የተከበረ ቤተሰብ ያሳደጋት ልጅ መሰለችሽ እያለ ትህትናዋ፣ ቁመናዋ ሁሉ ነገሯ እያለ እንግዲህ ስለምትመጣዋ አዲስ ሚስት ለኪራ እየመጋገሰለት ለጽናት ይነግራታል። ልዕልትናት እያለ እንግዲህ ለጽናት እየነገራት ነው። ጽናትም እሺ ጋሼ፣ ችግር የለም ግን ኪራን ምናልባት ከሌላ ሴት ጋር ፍቅር ጀምሮ እንደሆነ ይህንን ማረጋገጥ አለብኝ እያለች እየነገረችው ነበር። ልጄን አውቀዋለሁ፣ ምንም ነገር የለውም። ብቻ ይህን ነገር እርጅነ እንጂ ገንዘብ እሰጥሻለሁ፣ የምትቋቋምበትን ነገር በደንብ አረግልሻለሁ እያለ እንግዲህ ሲነግራት ነበረ። እሷም እኔ ገንዘብ አልፈለግም የአባቱና የእናቱ ምኞት እንዲሳካ ነው እያለች ስትመልስለት ነበር። ጽናትዬም እንግዲህ እኔም የማህዴ ነው ሀሴትንና ኪራን እንዲቀራረቡ አድርግልኝ አደራ ቃል